ከጥሩ ወርቅም የስርየት መክደኛውን በቃል ኪዳኗ ታቦት ላይ በርዝመቷና በወርዷ ልክም ሰራ። የስርየት መክደኛው እንዲጋርዱት አድርጎ ጥሩ ሆነ ከተቀጠቀጠ ወርቅ ኪሩቤል ስሎ በስርዓት መክደኛው ግራና ቀኝም አስቀመጣቸው። እነዚህ በጥሩ ወርቅ የተሰሩት ሁለት ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው እንዲተያዩ ተደርገው የተሰሩም ናቸው። በዚህ በስርየተ መክደኛው በሁለት ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራ ጋር የሚነጋገር በግልጽ ያነጋገረው ነበር። ለህዝቡም በደመና አምድ ይታያቸውም ነበር። ህዳር 21 ለምን ይከበራል? በመጽሐፍ ቅዱስ ያለው እንድምታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ተከታታዮች እንደምን ቆያችሁ? እግዚአብሔር ፍቅርና ሰላም አይለያችሁ እያልን የእለቱን መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በየአመቱ ህዳር 21 ቀን በታቦተ ጽዮን የተፈጸመውን ታላቅ ተአምራት የምታስቡበት፣ እንዲሁም በዚህን ቀን ቅድስት ቤተ ክርስቲያናችን የታቦተ ጽዮን ተአምራት፣ እግዚአብሔር ቃል ቅድስት ድንግል ማርያም ታቦቱን አድርጎ ከፈጸማቸው ታላቅ የድህነት ስራዎች ጋር በማነጻጸር እመቤታችን ቅድስት ድንግል ማርያም በነገረ ድህነት ውስጥ ያላትን ድርሻ በስፋት ታስተምረናለች። እስራኤላውያን ባህር ዮርዳኖስን ባቋረጡበት ወቅት ታቦተ ጽዮን የተሸከሙት ካህናት እግራቸው የዮርዳኖስን ባህር በመንካቱ ባህሩ ለሁለት ተከፍሎም ነበር። ይህንን ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ በመወለድና ጥምቀት በመመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሻገረን በማንስጠር ቤተ ክርስቲያናችን ታስተምርበታለች። ፍልስጤማውያን ከእስራኤላውያን ጋር ውጊያ በገጠሙ ወቅት ታቦተ ጽዮን ከእስራኤላውያን ጋር ማርከው ዳጎን በሚባል ቤተ ጣዖታቸው ውስጥ አኑረዋት በነበረ ጊዜ ታቦታ የዳጎንን ምስል አንኮታኩታ ጥላው ነበር። ቅድስት ቤተ ክርስቲያናችን ይህንን ታሪክ እንደ ምሳሌ በመጠቀም ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ከአምልኮ ጣዖት ወጥተን አንድ አምላክ ወደ ማምለክ ስለመመለሳችን በእመቤታችን ስለተደረገልን የእግዚአብሔር ቸልነት ትምህርትም ትሰጠናለች። ከዚህም ተነስተን መቤታችን፣ ቅድስት ድንግል ማርያም አማናዊቷ ታቦተ ጽዮን በመሆኗ የሚያሰቀይ የመጽሐፍ ቅዱስ ታሪክ እንመልከት። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት በወጣ በኋላ የአምላክ ስርዓቱን ፈጽሙበት ዘንድ የምስክርነት ድንኳን፣ የቃል ኪዳኗን ታቦትን፣ ለአምልኮ ስሩን ማከናወኛ የሚያገለግሉ ልዩ ልዩ ንዋያተ ቅድሳት እንዲሰሩባቸውም አዞ ነበር። ከቃል ኪዳኗ ታቦት ውስጥም እግዚአብሔር ጣት አስርቱ ትእዛዛት የተጻፉበት የህጉ ጽላት አርባ ዓመት ሙሉ እስራኤላውያን በሲና ምድረ በዳ የተመገቡትን መና የያዘችው መሶበ ወርቅ አሮን ለክህነት አገልግሎት ስለመረጡት ምስክር የሆነችው ለማልማትና ፍሬ አፍርታ የተገኘችው የአሮን በትር ይገኙባታል። ደብተራ ድንኳንና በውስጥ የሚገኙ ነዋያተ ቅዱሳን እግዚአብሔር በሙሴ ሲያሰራ ሰማያዊ ምስጢር ምሳሌና ጥላ ናቸው። ተጠንቅቆ እንዲሰራቸውም አዞት ነበር። ቅዱስ ጳውሎስም ይህንን ድንኳን የአገልግሎት ስርዓት የሚፈጸምበት ፊተኛይቱ ድንኳን ብሎ ይጠራን ነበር። በዚህም መሰረት ደብተራ ድንኳን በውስጧ ያሉ ነያተ ቅዱሳን ለሰማያዊ ሚስጥር ምሳሌና ጥላ እንደሆኑም እንረዳለን። የደብተራ ድንኳኗ ምሳሌ የሆነችው ሰማያዊቱ ስፍራ ቅዱስ ቤተ ክርስቲያናችን ናት። በውስጧም አማናዊና ሰማያዊ ሚስጥር መለኮት ይፈጸምባታል እና ቤተ ክርስቲያን የክርስቶስ አካሉ ስለሆነች ለዘላለም ሕይወት የሚሰጥ ምስጢር በውስጧ ስለሚከናወኑበት በእርግጥም ሰማያዊ ስፍራም ናት። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህንንም ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀምጠ ልንረዳ ይገባል። እግዚአብሔር አምላክ ታቦተ ጽዮን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ እውቀትን ይለይ ዘንድ በመንፈሱ ያሳደርበት ከይዳ ወገን የሆነው በአስልኤል መረጠ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅስ እንጨት ርዝመቷ ሁለት ክንድ ተኩል ወርዱ አንድ ክንድ ተኩል ቁመቱም አንድ ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠልም በውስጡም በውጪም በጥሩ ወርቅ ለበጣት፣ ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናቱ ታቦተ ጽዮንን ለመሸከም እንዲበቃቸው በአራቱ ማዕዘን በወርቅ የተሰሩ ቀለበቶች፣ እንዲሁም ውስጥ የሚገቡበት ሁለት ወለጊያዎች አሉት።